የጸሎተ ሐሙስ በካቶሊክ ቤተክርስቲያንም በተለያዩ ስነስርዓቶች እየተከበረ ነው የሚገኘው። የጸሎተ ሐሙስ ወይም የህፅበተ እግር በዓል የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀጳጳስ ካርዲናል ብርሃነ ኢየሱስ ሱራፌልን ጨምሮ የእምነቱ ተከታዮች በተገኙበት በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን በተለያዩ መንፈሳዊ ስነስርዓቶች ነው እየተከበረ ያለው። በስፍራው የምትገኘው ባልደረባችን ሂሩት ተንቢያለ ይህንን ጉዳይ በተመለከተ ተጨማሪ መረጃ ልትሰጠን በቀጥታ መስመራችን ላይ ትገኛለች። ሂሩት እንደምን ቆይተሻል? የጸሎተ ሐሙስ ወይም የህጽበተ እግር የበዓሉ አከባበር አንቺ ባለሽበት በቅድስተ ማርያም ካቶሊክ ካቴድራል ቤተክርስቲያን ምን ይመስላል? ያለው ድባብን እስኪ የተመለከትሹን አጋሪ ነው። አመሰግናለሁ ማህሌት። እንግዲህ እንደሚታወቀው የአብይ ጾም የመጨረሻ ሳምንት ሰሞነ ህመማት ላይ እንገኛለን። ከበዚሁም ቀን እንግዲህ በአራተኛው ቀን በጸሎተ ሐሙስ ወይም በጥበተ እግር ቀን ላይ ነው የምንገኘው እኔ በምገኝበት በዚህ በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን ውስጥም እንግዲህ በተለያዩ ሃይማኖታዊ ትውፊቶች የተከበረ ነው የሚገኘው። እንግዲህ እንደሚታወቀው ኢየሱስ ክርስቶስ ለሰው ልጆች ትህትናንና ፍቅርን ለማስተማር የሐዋርያቱን እግር ያጠበበት ቀን ነው ጸሎተ ሐሙስ። እንግዲህ ይህንን መሰረተ ማድረግ ግን እንግዲህ በዚህ ነው በሚገኝበት በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን እንግዲህ የሊቀ ጳጳስ ካርዲናል ብፁህ ብርሃነ ኢየሱስ ሱራፌልን ጨምሮ የእምነቱ ተከታዮችም ተገኝተው በዓሉን እያከበሩት ይገኛሉ። እንግዲህ በዋናነት ከክብረ በዓሉ አንዱ የሆነው የህጽበተ እግር አንዱ ነው። በዚህም እንግዲህ መጽሐፍ ቅዱስም እንዲሁም ደግሞ ሃይማኖታዊ ስርዓቱም እንደሚያዘው ሊቀ ጳጳሳት ወይንም የሃይማኖት መሪዎች በዚህ ቀን የእምነቱን ተከታዮች እግር ያጥባሉ። ይህንንም ተከትሎ እንግዲህ ካርዲናልዱ የእምነቱን ተከታዮችም እግሩን ሲያጥ እግራቸውን ሲያጥቡ ተስተውለዋል። እንግዲህ ይህ የሆነው ኢየሱስ ክርስቶስ ለሰው ልጆች ትህትናን ፍቅርንና በጎነትን ያስተማረበት ቀን እንደመሆኑ መጠን እንግዲህ ካርዲናልዱም ለእምነቱ ተከታዮች ያላቸውን ፍቅር ያላቸውን ቅንነት የሚያሳዩበት እለት እንደሆነም ነው የተናገሩት። በዚህ እለት እንግዲህ ካርዲናልዱ እንደገለጹት እንደ ኢየሱስ ክርስቶስ ቅንን ታማኝና እርስ በርስ መከባበር መተዛዘን አለብን። ቃሉ የሚለው ይሄን ነው። ኢየሱስ ክርስቶስ ለሰው ልጆች ሲል ብዙ መከራና ብዙ ስቃዮችን አሳልፏል። ያንንም በማሰብ እለቱን ማክበር ይገባናልም ሲሉ ነው እንግዲህ መልእክታቸውን ያስተላለፉት። እንግዲህ በዛሬው እለት ከዚህም በተጨማሪ በተለያዩ ምስጋናዎች፣ በጸሎቶችም ነው እንግዲህ የእምነቱ ተከታዮች በዓሉን እያከበሩ የሚቆዩት። ለሰዓቱ ያለን መረጃ ይህንን ይመስላል። ማለት መልካም ሂሮት ለመረጃ ሽ እናመሰግናለን። ጥሩ ቀን